አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 ቀን በዚህ ችለት የከበረ መልአክ ቅዱስ ገብርኤል ወደ ባቢሎን በመውረድ ለነቢዩ ዳንኤል ከስደት እንደሚመለሱ፣ ቤተ መቅደስ እንደሚሰሩ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ፣ በኋላ ደግሞ ሐሳዊ መሲን እንደሚመጣ ለዳንኤል የተናገረበት ዕለት ነው። ሁለተኛ ደግሞ የኢየሩሳሌም ኢጲስቆጶስ አባ ዮሐንስ የእረፍቱ መታሰቢያ ነው። ይህም መልካም አባት የነበረ ሲሆን በኋላም ደግሞ ጥንተ ጠላታችን ዳቢሎስ ገንዘብን በማስወደድ በፈተና እንዲወድቅ ፈትኖታል ሳህኖቹንና መመገቢያዎቹን የወርቅና የብር እስከሚያደርግ ድረስ ታዲያ የቆጵሮስ ደሴት ኢጲስቆጶስ አባ ኢጲፋኒዎስ ይህን ነገር ሰምቶ ወደ ኢየሩሳሌም ወደ አባ ዮሐንስ በመሄድ የዚህን አባት የወርቅ ሳህኖቹን ሁሉ በመሸጥ ለድኖች በመመጾት ወደ እግዚአብሔር በመጸለይ ይህን አባት ከክፉ ስራው፣ ገንዘብን ከመውደድ ለድሆች እንዲመጸውት፣ ለድሆች አሳቢ እንዲሆን አድርጎታል። አባ ዮሐንስም ከክፉ ስራው በመመለስ ድሆችን የሚጎበኛቸው ያለውን ንብረት ሁሉ ሸጦ ድሆችን ሁል ጊዜ ከእነርሱ ጋር የሚሆን ሆኗል። በኋላም አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህን አባት ፍጹም መመለስ ተመልክቶ ድሆችን የመፈወስ ጸጋ ሰጥቶት ድውያኖችን ሲፈውስ፣ የተቸገሩትን ሲረዳ ከቆየ በኋላ በዛሬ ዕለት በመልካም አስተራረፍ አርፏል። ሶስተኛ ደግሞ በዛሬ ዕለት የአዳም አራተኛ ትውልድ የሆነ አባታችን ቀይናን ዘጠኝ መቶ አስር ዓመት የኖረ የበዓሉ መታሰቢያ ነው። አራተኛ አባ ማትያን ስደተኛው የበዓሉ መታሰቢያ ነው። ወርሃዊ በዓላት አባታችን ፈጣሪያችን ቅዱስ እግዚአብሔር አብ፣ ሁለተኛ ደግሞ ዘጠና ዘጠኙ ሊቃነ ነገደ መላእክት በዓላቸው ወርሃዊ በዓላቸው ነው። ሊቀ መላእክት ቅዱስ ሩፋኤልም በዚህ ዕለት ይከበራል። ሌሎችም ቅዱሳን ጻድቃን ይከበራሉ። በእውነት የቅዱሳን የሰማዕታት የጻድቃን በረከታቸው ወረድኤታቸው የአምላካችን ኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።